አሞሪም አንፊልድ ይመቸዋል። የማንቸስተር ዩናይትድ አሰልጣኝ ሆኖ ስራ ከጀመረበት ጊዜ አንስቶ በአንፊልድ ያደረጋቸው ጨዋታዎች መልካም እንቅስቃሴ ያደረገባቸውና የድል ውጤት ያስመዘገበባቸው ሆነዋል። ጥር ላይ ከሊቨርፑል ጋር በአንፊልድ አድርጎት በነበረው ጨዋታ በሚያምር እንቅስቃሴ ሁለት ለሁለት በሆናቸው ውጤት ጨዋታውን ጨረሰ። አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ካደረጋቸው ጨዋታዎች ውስጥ በምርጥ ነት ከሚጠቀሱት መካከል አንዱ እንደሆነ እስከ ዛሬ ድረስ ይነገር ነበር። ዛሬም በአንፊልድ ሊቨርፑል ጋራ ተጋጠመ። ማንቸስተር ዩናይትድ ጨዋታውን ሁለት ለአንድ በሆነ ውጤት አሸነፈ። የሚያምረውን ማንቸስተር ዩናይትድን ዛሬ አይናችን አየ። ማንቸስተር ዩናይትድ ከዘጠኝ ዓመታት በኋላ ሊቨርፑልን በአንፊልድ ሲያሸንፍ አሞሪም በማንቸስተር ዩናይትድ ቤት አሰልጣኝ ሆኖ ስራ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ሁለት የፕሪምየር ሊግ ተከታታይ ጨዋታዎችን ድል ሲያደርግ አየን። የሚያምርባቸው ይሄ ነው። ማንችስተር ዩናይትድ ጨዋታውን ማሸነፉ ይገባዋል፣ ሁሉም የእግር ኳስ ባለሙያዎች ማለት ይቻላል የሚሰጡት አስተያየት ነው። ደግሞ ድሉ በጣም ታላቅ ነው። ማንችስተር ዩናይትድን ምናልባት ወደፊት ሊያፈናጥረው የሚችል ድል እንደሆነም ብዙዎች ይስማማሉ። ሊቨርፑል አራተኛ ተከታታይ ጨዋታውን ተሸነፈ። በሊቨርፑል ቤት ውስጥ አሁን በብዛት እና በስፋት ስለ ችግር እየተነገረ ይገኛል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ በዚህ ሰዓት መጥተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን፣ በያላችሁበት እጅግ አስደሳች ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ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 ዩናይትድ ደጋፊዎች ይህ ምሽት የተለየ ነው። ባለፉት ዘጠኝ ዓመታት ያልተቻለውን የቻሉበት ባለፉት አስራ አንድ ወራት አላደረጋችሁትም ተብለው የሚወቀሱበትን ዛሬ በአንፊልድ የፈጸሙበት። ሁለት ጊዜ የፕሪሚየር ሊግ ጨዋታዎችን በተከታታይ ማሸነፍ ለማንቸስተር ዩናይትድ እጅግ አስቸጋሪ፣ እጅግ በጣም ፈታኝ ሆኖ ቆይቷል። አሰልጣኝ ሩበን አሞሪም ስሙ ከሚነሳበት የወቀሳ ጉዳይ አንደኛው በተከታታይ የፕሪሚየር ጨዋታዎችን ማሸነፍ አለመቻል ነው። ከዛሬ በኋላ ይህንን ብሎ የአሞሪምን ስም የሚያነሳ ማንም አይኖርም። ምክንያቱም ማንቸስተር ዩናይትድ እና አሞሪም ዛሬ ችለዋል። ሁለተኛ ተከታታይ የፕሪሚየር ሊግ ድላቸውን ማስመዝገብ ችለዋል። ይህንንም ደግሞ አይናችን አይቷል። በማንቸስተር ዩናይትድ የበቀደሙ የሰንደላንድ ጨዋታ እንደዚሁም ደግሞ ዛሬ በአንፊልድ ላይ የተመዘገቡት ሁለቱ የድል ውጤቶች ዩናይትድ ከዚህ በኋላ በዚህ የወቀሳ አስተያየት ስሙ የማይነሳ እንዲሆን አድርጎታል። ማንቸስተር ዩናይትድ እንግዲህ ከነዚህ በተጨማሪ በጣም ይቸገርባቸዋል፣ ይፈተንባቸዋል የሚባሉት ምናልባትም ከጨዋታው በፊት እኛም ስንነግራችሁ እንደነበረው ከሜዳ ውጪ የሚደረጉ የማንቸስተር ዩናይትድ ጨዋታዎች ውጤት አልባ ናቸው። ማንቸስተር ዩናይትድ አንድም የፕሪሚየር ሊግ ጨዋታ ከሜዳ ውጪ ማሸነፍ የቻለው ለመጨረሻ ጊዜ መጋቢት ወር ላይ ሌስተር ሲቲን በኪንግ ፓወር ስቴዲየም ሶስት ለዜሮ የረታበት ጨዋታ ነው። ከመጋቢት ቤት አንስቶ እስካሁኑ ጥቅምት ድረስ ዩናይትድ ከሜዳ ውጭ የፕሪሚየር ሊግ ጨዋታን አላሸነፈም። ይሄ ለዩናይትድ ደጋፊዎችም ይሄ ለእግር ኳስ ወዳጆችም ዩናይትድን ባይደግፉም እንኳን ለመቀበል የሚከብድ ሐቅ ሆኖ ቆይቷል። ይከብዳል የሚባለውን ባለፈው ዘጠኝ ዓመት ያልተቻለውን ግን ዛሬ የቻለና ማንቸስተር ዩናይትድ ከሜዳ ውጪ ድልን ተቀዳጀ። ጨዋታዎችን በተከታታይ አሸነፈ። ሊቨርፑልን በአንፊልድ መርታት እንደሚችል አሳየ። ባለፈው ሲቀር በ2024/25 የውድድር ዓመት ማንቸስተር ዩናይትድ በዚሁ በአንፊልድ ባደረገው ጨዋታ ጨዋታ ሁለት ለሁለት በሆናቸው ውጤት ሲጠናቀቅ ብዙዎቻችን የተስማማ ነው። ይህንን ጨዋታ ማሸነፍ ማንቸስተር ዩናይትድ ይገባው ነበር። ምክንያቱም የሜዳ ላይ እንቅስቃሴው የዩናይትድን ጉብዝና በብዛት ያየንበት ስለነበር ነው። ይህንን ያህል ቆዩ። ማንቸስተር ዩናይትዶች አሁን የሚገባቸውን ድል የራሳቸው አደረጉ። በደረጃ ሰንጠረዡ ስማቸው መጠነኛ ቦታ ላይ ተጻፈ። ካሸነፉት ከሊቨርፑል ጋር ያላቸው የነጥብ ልዩነት ሁለት ብቻ ሆነ። ማንችስተር ዩናይትድ በአውሮፓ የውድድር መድረክ ለመመለስ ያለውን ተስፋ ያለመለመበት ከምንም በላይ ደግሞ ራሳቸውን በራስ የመተማመን ስሜት እንዲሞላ ለማድረግና በቀሪዎቹ ጨዋታዎች ላይ የተሻለ ፐርፎርም ለማድረግ በራስ የመተማመን ስሜት ወደ ሜዳ ለመግባት ተከታታይ የተሻሉ እና አስተማማኝ የሚባሉ ውጤቶችን ለማምጣት እንደ ጥሩ መፈናጠሪያ ሊጠቀሙት ይገባል፣ ይላል የቀድሞ የክለቡ ታላቅ አምበል ሮይ ኪን። ይህንን ሊቨርፑል በዚህ መንገድ ማሸነፋቸው ለማንቸስተር ዩናይትድ እና አሁን በአሞሪም ስር ለሚጫወቱ ተጫዋቾች እጅግ በጣም ወሳኝና አስፈላጊ ነው ብሎ ነው የሚጀምረው ሮይ ኪን። ነገር ግን ትልቁ ጉዳይ የሚሆነው ሊቨርፑልን በአንፊልድ ከማሸነፍ በኋላ የሚመጡትን ጨዋታዎች በተሻለ ፐርፎርማንስ በዛሬው የማሸነፍ አይነት ፍላጎት እና አስተማማኝ የሚባል የተከታታይ ውጤት ባለቤትነት ማምጣት ሲቻል ነው። ስለዚህ ይህንን እንደ ስፕሪንግ ቦርድ ሊጠቀሙበትና ከዚህ በኋላ በሚያደርጉት ጨዋታ ማንቸስተር ዩናይትዶች የተሻለ እንቅስቃሴ፣ የተሻለ ውጤትን በማምጣት በተናገሩት ልክ ደጋፊዎቻቸውን ሊክሱ ይገባል። የማንቸስተር ዩናይትድ ደጋፊዎች በቡድናቸው እስካሁን ድረስ ተስፋን አልቆረጡም። ማንቸስተር ዩናይትድ ይሻሻላል፣ ወደ ታላቅነቱ ይመለሳል የሚያ የሚያምርበትን የክብር ቦታም ይቆናጠጣል ብለው ሁልጊዜም በልበ ሙሉነት ይናገራሉ። አሁን ወፈር ያለ ፍንጭ እየታየ ይመስላል። ምክንያቱም ማንቸስተር ዩናይትድ የዛሬውን ጨዋታ ለማሸነፍ በተጫዋቾቹ በኩል ይደረግ የነበረው ጥረት፣ ተጫዋቾቹ ላይ ይታይ የነበረው ልበ ሙሉነት እና ጨዋታውን የማሸነፍ ፍላጎት ይህንን የማንቸስተር ዩናይትድን ደጋፊዎች ጉጉት እውን ከማድረግ አንጻር ማንቸስተር ዩናይትድ አሁን በትክክለኛው መስ መር ላይ እየመጣ እንደሆነ የሚያመላክት ነው። ማንቸስተር ዩናይትድ በዛሬው ጨዋታ ላይ የሊቨርፑልን የማጥቃት እንቅስቃሴ ሲከላከል ሲመክት ያመሸበት መንገድ የእውነት ለመናገር እጅግ በጣም የሚደንቅ ነበር። በጨዋታው ላይ ጎል ስላስቆጠረ ብቻ ሳይሆን የመከላከል ስራውንም እጅግ አስተማማኝ በሆነ መንገድ ሲመራ የነበረው ሃሪ ማጓየር የጨዋታው ኮከብ ተብሏል። ሃሪ ማጓየር ሰማንያ አራተኛው ደቂቃ ላይ ጎል አስቆጠረ። ከሉዊ ቫን ሃል አሰልጣኝነት ዘመን በኋላ ማንቸስተር ዩናይትድ በአንፊልድ ሊቨርፑልን ሲያሸንፍ ተጉዘው ጨዋታውን ያዩ የማንቸስተር ዩናይትድ ደጋፊዎች አዩ። ይሄ ለማንቸስተር ዩናይትድ ደጋፊ ትርጉሙ እጅግ እጅግ በጣም ብዙ ነው። ምክንያቱም ባለፉት ተከታታይ የውድድር ዓመታት ለማንቸስተር ዩናይትድ ይህንን አይነት ውጤት በሊቨርፑል ላይ ማስመዝገብ አልተቻለም ነበር። የማንቸስተር ዩናይትድ ተጫዋቾች ፍጹም በሚባል መረጋጋት ስራውን በአግባቡና በጥንቃቄ በእውቀት ሲሰሩት ነው ያመሹት። ይህንን ደግሞ የሊቨርፑሉ አምበል ቨርጅል ቫንድ ሃይክም ይመሰክራል። ቨርጅል ቫንድ ሃይክ እንደሚባለው እኛ ራሽ እናደርጋለን በጣም እንሯሯጣለን። በጣም ከፍተኛ የሆኑ ሩጫ ፍጥነት፣ ጥድፊያ የሞላበት እንቅስቃሴ ነበር የምናደርገው ነገር ግን ማንቸስተር ዩናይትዶች በተጠና መንገድ በፍጹም መረጋጋት እንዳናስቸግራቸው አድርገውን አለ። ስለዚህ የማንቸስተር ዩናይትድን እንቅስቃሴ አድንቆ ማንቸስተር ዩናይትድ ማድረግ የሚገባውን ነገር ያወቀ ያወቀውን ነገር ያደረገ ያደረገውን ነገር በማድረጉ ደግሞ ሙሉ ሶስት ነጥብን የወሰደ ቡድን ነው ብሎ ገልጾታል ቨርጅል ቫን ዳይክ እንዲህ ያለው የብስለት እንቅስቃሴ በማንቸስተር ዩናይትድ በኩል መታየቱ በብዙ የእግር ኳስ ተንታኞችም ዘንድ የተወደደ ጉዳይ ሆኗል። የሚያምረው ማንቸስተር ዩናይትድ፣ ለመታየት የናፈቀው ማንቸስተር ዩናይትድ ይሄኛው ማንቸስተር ዩናይትድ ነው ብለው አስተያየትን እየሰጡ አሉ። ደግሞ ለበጣም ብዙዎቹ የቀድሞ የእግር ኳስ ተጫዋቾች፣ አሁን በእግር ኳስ ትንታኔ ሀሳባቸውን ለሚሰጡ ሰዎች ለማንቸስተር ዩናይትድ ድሉ ያለውን ፋይዳ ድሉ ያለውን ትልቅ ቁም ነገር ገልጸው ሊጠግቡ አልቻሉም። ለማንቸስተር ዩናይትድ ይህ ድል በጣም ከፍተኛ ጥቅም አለው። ምክንያቱም እጅግ በጣም በጣም ተደጋጋሚ በሚባል መጠን አቅቷቸዋል፣ አልቻሉም ተብለው የሚነሱባቸውን ነገሮች በሙሉ በዛሬው ድል ብቻ ማስተካከል የቻሉበትን አጋጣሚ ፈጥረዋል። ሊቨርፑልን ላለፉት ዘጠኝ ዓመታት ማሸነፍ አልቻሉም ነበር በአንፊልድ ዛሬ ችለዋል። ከሜዳ ውጪ ከመጋቢት ወዲህ ጨዋታን ማሸነፍ አልቻሉ ነበር፣ ዛሬ ችለዋል። ባለፉት አስራ አንድ ወራት ማንቸስተር ዩናይትድ በተከታታይ የፕሪምየር ሊግ ጨዋታዎችን ማሸነፍ አልቻለም ነበር፣ ዛሬ ችሏል። እነዚህ ሁሉ ነገሮች ዛሬ ተስተካክለዋል። በእንደዚህ ያሉ ጉዳዮች ማንቸስተር ዩናይትድን መውቀስ አሁን አይቻልም። ምክንያቱም ማንቸስተር ዩናይትድ እስከ ዛሬ ድረስ ይሰነዘርበት የነበረውን ወቀሳ ዛሬ በተግባር ሜዳ ላይ ሊቨርፑልን ሁለት ለአንድ በሆነ ውጤት በማሸነፍ መልስ ሰጥቷል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የመጀመሪያ ተሰላፊዎቹን ይፋ በሚያደርግበት ጊዜ ንጭንጭ ነበር በማንቸስተር ዩናይትድ ደጋፊዎችም ጭምር። ሰውየው ምን ነካው? ምን አስቦ ነው ይሄ ይሻላሎ የሚሉ ጥያቄዎች ይነሱ ነበር እነማን በማንቸስተር ዩናይትድ በኩል የመጀመሪያ ተሰላፊ እንደሆኑ ይፋ እንደተደረገ በአብዛኛው የተንጸባረቀው ስሜት የወቀሳ የጥርጣሬ የስጋት ነበር ዋነኛው የፍርሃት ስሜት ውስጥ የገቡበት ምክንያት ደግሞ ቤንጃሚን ሼሽኮ ለምን የመጀመሪያ ተሰላፊ አልሆነም የሚለው ጥያቄ ነው ምክንያቱም ማንቸስተር ዩናይትድ በዚህ አንፊልድ ላይ በሚደረገው ጨዋታ በረጅም የሚሻገሩ ኳሶችን ለመጠቀም እንደ ስልት የሚያስብ መሆኑ ለሁላችን ግልጽ ነው ታዲያ በረጅም ከሴኔ ላሜንስ ወይም ከማንቸስተር ዩናይትድ ተከላካዮች የሚሻገሩ ኳሶችን ተሻምቶ አየር ላይ ለማግኘት ቤንጃሚን ሼሽኮ ቁመቱ 1 ሜትር ከ95 ከመሆኑ ጋር አያይዘው እሱን የመጀመሪያ ተሰላፊ ማድረግ ለማን ዩናይትድ እና ለአሞሬም ይበልጥ ልክ ይሆናል ብለው አስበው ሀሳብ የሰጡ በጣም ብዙ ሰዎች ናቸው ነገር ግን ሩበን አሞሬም የመስመር እንቅስቃሴውን እንደዚሁም ደግሞ የማጥቃት እንቅስቃሴውን ለመምራት ከቤንጃሚን ሼሽኮ ውጪ ባሉ አማራጮች መጠቀምን መረጠ። ጨዋታውን ከማየታችን በፊት ይህንን የስጋት ስሜት ብዙዎቻችን ልንጋራው እንችል ይሆናል። ነገር ግን ጨዋታው ከተጀመረ በኋላ የእነ ብሪያን ምቤሞ፣ ማቲያስ ኩኛ፣ ሜሰን ማውንድ እንቅስቃሴ እንደዚሁም ደግሞ የድብቅ ዊፐን ብለው ነው ብዙዎቹ ዛሬ የጠቀሱት አማዲ ያለውን የሱ በራይት ዊንግ ባክነት የሚሰጠው አገልግሎት ማንቸስተር ዩናይትድን አንድም አንፕሬዴክተብል አድርጎታል የሊቨርፑል ተከላካዮች ማንን በምን እንቅስቃሴ ሊቆጣጠሩ እንደሚገባቸው ለማወቅ ግራ እንዲጋቡ አድርጓቸዋል። ይሄ የመጀመሪያው አሞሪም የወሰነ ውሳኔ ለማንቸስተር ዩናይትድ የሰጠው ትልቅ ጥቅም አድርገን ልንወስደው እንችላለን። አን ፕሬዲክታብሊቲ ነበር። በኤምቤሞ በኩል በሜሰን ማውንት በኩል በማቲያስ ኩኛ በኩል እንደዚሁም ደግሞ በአማድ ዲያሎ በኩል የሚሰነዘሩ የማጥቃት ጥረቶችን እንዴት ባለ መንገድ መከላከል እንዳለባቸው የሊቨርፑል ተከላካዮች ለማወቅ ተቸግረዋል። ከዛ በተጨማሪ ደግሞ እነዚህ አሁን የጠራቸው የዩናይትድ ተጫዋቾች ኢንተርቼንጅብሊ ወይም ቦታ እየተቀያየሩ ይጫወታሉ። ስለዚህ ይህንን ደግሞ የበለጠ የሊቨርፑል ተጫዋቾች አንፕሪዲክትብል እንዲሆንባቸው አድርጓል። ስለዚህ ሩበን አሞሪም ቤንጃሚን ሼሽኮን በተቀያሪ ወንበር ላይ አስቀምጡ ፈርስት ቦሎችን ለማግኘት እድሉን የሚቀንስ እድሉን የሚያሳሳ ቢመስልም የወሰነ ውሳኔ ግን በትክክል ማንቸስተር ዩናይትድን እየጠቀመ የመጀመሪያው 45 ላይ የማንቸስተር ዩናይትድን የተሻለ ለቡድንነት እንድናይ ማንቸስተር ዩናይትድ በመጀመሪያው 45 ከአንድ ለዜሮ በበለጠ ጨዋታውን መምራት ይችል ነበር። በጣም ጥሩ ጥሩ የሚባሉ የግብ ዕድሎች ነበሩት እነ ብሩኖ ፈርናንዴዝ እነ ሜሰን ማውንት ሳይጠቀሙባቸው የቀሯቸው አጋጣሚዎች ወደ ጎልነት ተቀይረው ቢሆን ኖሮ ዩናይትድ አስተማማኝ ድልን በመጀመሪያው 45 ማስመዝገብ ይችል ነበር። ስለዚህ በአሰላለፍ ላይ የብዙዎቹ የዩናይትድ ደጋፊዎችና የእግር ኳስ ባለሙያዎች ስጋት የነበረው ያለው ነገር በጨዋታ በእንቅስቃሴ በተግባር ወቅት አሞሪም ምን ያህል ልክ እንደሆነ ያየንበት ሆኗል ማለት እንችላለን። ምክንያቱም የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከፈርስት ቦል ይልቅ ሰከንድ ቦል እና ሰርድ ቦሎች ላይ የበለጠ ትኩረት አድርጓል። ይህንን ደግሞ በመከወን ረገድ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ኤምቤሞ እንደዚሁም ደግሞ ማቲያስ ኩኛ በሚገባ ስራቸውን ሲሰሩ ነበር። በማጥቃት እንቅስቃሴው ላይ አስተዋጽኦ ከማድረግ ባሻገር የመከላከል ስራውን ፕሬስ የማድረግ አቅሙን በሚገባ አማድድ ያለው ሲጠቀምበትም አይተናል። ምናልባት አሞሪም ተሳሳተ የምንል ከሆነ እንደ ስህተት ልናነሳ የሚገባ የሚመስለኝ አማድ ዲያሎን አስወጥቶ ዶርጉን ማስገባቱ ነው። ጋክፖ ላስቆጠረው ጎል የዶርጉ አቋቋም ነው ተጫዋቹ ከጨዋታ ውጪ እንዳይሆን የረዳው ወይም ያደረገው። ለማንኛውም ለማንቸስተር ዩናይትድ ይህ ምሽት ልዩ ነው። የምታጣጥሙት የድል ስሜት ከተጫዋቾቹ ከአሰልጣኞቹ የተሰጣችሁ የዩናይትድ ደጋፊ ሰዎች ደስ እንዳላችሁ ተስፋ እናደርጋለን እና እንኳን ደስ አላችሁ ማለትም እንወዳለን። ማንችስተር ዩናይትድን በተመለከተ ሌሎች መነሳት ያለባቸውን ነጥቦች እንመለስበታለን አስራ አምስት አካባቢ ጨዋታዎች ተደርገዋል። ከነዚህ አስራ አምስት አካባቢ ሊቨርፑልና ማንቸስተር ዩናይትድ ያደረጓቸው ጨዋታዎች መካከል ሊቨርፑልን ማንቸስተር ዩናይትድ ዛሬ ነው ማሸነፍ የቻለው። ይሄ ደግሞ ለዩናይትድ ትርጉሙ በጣም ትልቅ ነው። ለአሞሪም ፍጹም የሚባል መረጋጋትን ሊሰጥ የሚችል የማንቸስተር ዩናይትድን በሚቀጥለው የውድድር ዓመት ወደ አውሮፓ የውድድር መድረክ የመመለስን ተስፋ የሚጨምር ነው። ነገር ግን አሁን ለማንቸስተር ዩናይትድ ቶሎ ብሎ የጥሬ ተጫዋቾች ዝውውሩ መስኮት ቢከፈት የመሀል ክፍሉን ለማጠናከር መስራት ያለባቸው ስራ እንዳለም ድሉ በሚገባ አሳይቶናል። በተለይም ደግሞ እነ ካዚ ሜራው ተቀይረው ከወጡ በኋላ እነ ሜሰን ማውንት እንዲወጡ ከተደረገ በኋላ የነ ኡጋርቴ ተቀይሮ መግባት ሊቨርፑልን የበላይነትን እንዲወስድ ማንቸስተር ዩናይትድ በበዛ ስጋት ውስጥ እንዲወድቅ አድርጎት ነበረ። ስለዚህ ማንቸስተር ዩናይትድ በመሃል ክፍሉ ላይ በደንብ ብዙ ነገሮችን መስራት እንዳለ ለበት ያመላከት አድርገን ልንወስደው እንችላለን። ወደ ዩናይትድ የምንመለስ ሆኖ ስለ ሊቨርፑል ደግሞ የተወሰኑ ነጥቦችን እናንሳ። የሊቨርፑል ደጋፊዎች በአሰልጣኛቸው በአርንስሎት ደስተኛ አለመሆናቸውን እየተናገሩ ይገኛሉ። አብዛኛው የሊቨርፑል ደጋፊዎች የሶሻል ሚዲያ መልእክት ሜዳ ላይ እየሆነ ያለው ነገር አልገባንም፣ ምንድን ነው ሀሳቡ? ምንድነው ማድረግ የተፈለገው ነገር እንዴት ሊቨርፑልን የሚያክል ቡድን ባለፈው የውድድር ዓመት የእንግሊዝ ፕሪምየር ሊግን ዋንጫ አሸንፎ በዘንድሮ የውድድር ዓመት ባለፉት አራት ተከታታይ ጨዋታዎች ሲሸነፍ የተለየ ነገርን ሞክሮ በተለየ መንገድ እንዲህ ያሉ ተከታታይ ሽንፈቶችን ማስቀረት እንዴት ያቅተዋል? ለሽንፈት ያውም ተከታትለው ለመጡ ሽንፈቶች መልስ መስጠት እንዴት ተቸገርን? ብለው የሊቨርፑል ደጋፊዎች በብዛት እየጠየቁ ይገኛሉ። የኔም የሆነውን የሊቨርፑል ደጋፊዎችም ከሽንፈቱ በኋላ በጣም በብዛት ያነሱትን ጥያቄ እናንሳና ይህንን ጥያቄ በተመለከተ የእናንተን አስተያየት ብናውቅ ደስ ይለናል። ሁጎ ኢኪቴኬ በዘንድሮ የዶድር ዓመት የሊቨርፑል ኮከብ ጉባግቢ ይሄ ፈረንሳዊ ነው። ይሄ ልጅ የሊቨርፑል ሕይወትን ከጀመረበት ጊዜ አንስቶ ጥረቶቹ ያምራሉ። ውጤታማነትን በተመለከተም ከሁሉም የሊቨርፑል ተጫዋቾች ይሻላል። ለምን እና በምን ምክንያት አሰልጣኝ አርንስሎት ከቼልሲ ጋር ሲጫወቱ፣ ዛሬም ዩናይትድን ሲያስተናግዱ፣ ሁጎ ኢኬቴኬን ተቀያሪ ወንበር ላይ እንዳስቀመጡት የእውነት ለመናገር ከጨዋታው አስቀድሞም ስንናገር ነበር። በጨዋታውም ላይ ያየነውን ነገር ተከትሎ ይሄንን ጥያቄ እንደገና ደመቅ አድርገን እንድናነሳ የምንገደድበት ሆኗል ሁጎ ኢኪቴኬ ተቀይሮ ከገባ በኋላ ያደረገውን ነገር እኔ አምስት ደቂቃዎች ስድስት ደቂቃዎች ብቻ ናቸው ያስፈለጉት አደገኝነቱን ለማሳየት ለማንቸስተር ዩናይትድ ስጋት ለሊቨርፑል ደግሞ ብርታት የሆነው ወዲያው ተቀይሮ እንደገባ ነው የሚያደርጋቸው ሙከራዎች የሚያደርጋቸው ጥረቶች ከሱ በፊት ረጅም ደቂቃ ሜዳ ላይ ከነበሩ ተጫዋቾች በሙሉ የተሻለ መሆኑን አሳየ ስለዚህ አርነ ስሎት በምን ምክንያትና በምን ሰበብ ይህንን የመሰለ አቅም ያለውን ተጫዋች ውጤታማነቱን በተደጋጋሚ ጨዋታዎች ያረጋገጠውን ፈረንሳዊ ተቀያሪ ወንበር ላይ አስቀምጠው አሌክሳንደር አይዛክን የመጀመሪያ ምርጫቸው አደረጉት። ይሄ የሊቨርፑል ደጋፊዎች አልገባችሁ ያላቸው ጉዳይ ነው። እናም በሶሻል ሚዲያው በኤክስ በኢንስታግራም እናም በተለያዩ መንገዶች ስሜቶቻቸውን እየገለጹ ይገኛሉ። ሜዳ ላይ ከነበሩት አጥቂዎቻችን በሙሉ ተቀይሮ የገባው ሁጎ ኢኪቴኬ ያደረጋቸው ነገሮች የበለጠ የሚያምሩ ናቸው። ይህንን ሰው ተቀያሪ ወንበር ላይ ማስቀመጥ ለምን እንደተፈለገ በምን ሐሳብ ይሄ ውሳኔ እንደተወሰነ ሊገባን አልቻለም ይላሉ ደግሞ ሌላኛው ጸሐፊ። እኔ እውነት ለመናገር ግራ በመጋባት ስሜት ውስጥ ነው የምገኘው ይላል። አርንስሎት ምን እያሰበ ነው ያለው? ኢንተርናሽናል ብሬኩ ላይ የአርንስሎት ሐሳብ ማውጣት ማውረድ፣ እንዲህ ያለውን ቡድን እንዲህ ያለውን ግራ የተጋባ ነገር ይዞ ወደ ሜዳ ለመግባት ነው ወይ የሚል አስተያየትን ሰጥቷል። ምክንያቱም እንዲህ ባለ ኢንተርናሽናል ብሬክ ወቅት የሚገባውን ሐሳብ ያወጣ ያወረደ ትክክለኛው ነገር ለሊቨርፑል ምን መሆን አለበት ብሎ ያሰበ ሰው ዛሬ ያየነውን ነገር ሊያሳየን አይችልም። የሰራው ለእኛ ሳይሆን ለማንቸስተር ዩናይትድ ይመስላል ብሎ ይጽፋል። በነገራችን ላይ የሊቨርፑል ልሳን የሚባሉት ገጾችም ላይ ኢንተርናሽናል ብሬኩ የሚያበቃው መቼ ነው የሚል የስላቅ ጥያቄንም ይጠይቃሉ። ምክንያቱም ዛሬ ሊቨርፑል ሜዳ ላይ አልነበረም የሚል መልእክትንም አስተላልፈዋል። ስለዚህ በሊቨርፑል ቤት ውስጥ አሁን እውነተኛው ክራይሲስ ያጋጠመ ይመስላል። አራት ተከታታይ ጨዋታዎችን ተሸንፈዋል። ሜዳ ላይ በሚያዩት ነገር ደስተኛ መሆን ተቸግረዋል። ሊቨርፑል 450 ሚሊዮን ፓውንድ በላይ ወጪ አውጥቶ ለአሰልጣኝ አርኔ ስሎት የፈለጓቸው ተጫዋቾች በሙሉ እንዲመጡላቸው ተደርጓል። ነገር ግን ሊቨርፑልን ሜዳ ላይ የሊቨርፑል ደጋፊዎችም ጭምር አልወደዱትም ግራ ተጋብተውበታል አሰልጣኝ አርነ ስሎት በፍጥነት እንዲህ ላለው ክራይሲስ መፍትሄ የማያበጁ ከሆነ ጫናው በአሰልጣኙ ላይ የበለጠ እየበረታ ይመጣል ተብሎ ነው የሚጠበቀው ከዚህ የሊቨርፑልና የማንቸስተር ዩናይትድ የዛሬ ጨዋታ ጋር በተያያዘ ሌሎች በጣም በርካታ ነጥቦችን ይዘን ደግሞ ዳግም እንመለሳለን ጥያቄዎችም አሉ ለምሳሌ ከጥያቄዎቹ መካከል ማንቸስተር ዩናይትድ ስልሳ ሁለተኛው ሰከንድ ላይ ያስቆጠረው ጎል መጽደቅ ነበረበት ወይ? ምክንያቱም ማካሊስተር ላይ የጭንቅላት ጉዳት አጋጥሞ ስለነበረ ዳኛው ጨዋታውን እንዲቆም ለማድረግ አይገደዱም ወይ? ያንን ጨዋታ እንዲቀጥል ማድረጋቸውስ ትክክል ነው ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ይህንን በተመለከተ ሀሳቦችን ወደ እናንተ የምናደርስ ይሆናል። በሌላ በኩል ደግሞ እንደዚሁ ከተጫዋቾች የግል ብቃት ሜዳ ሜዳ ላይ ካየናቸው ነገር እንደዚሁም ደግሞ የማንቸስተር ዩናይትዱ ግብ ጠባቂ ሴኔን ላማይንስ በዛሬውም ጨዋታ ላይ ያደርጋቸው የነበሩት ጥረቶች እየተሳኩ ነበረ። ነገር ግን ደግሞ ዛሬ ከማንቸስተር ዩናይትድ ተጫዋቾች በሙሉ ሃሪ ማጓየርና ከሱ ጋር ተጣምረው ሜዳ ላይ ያየናቸውን ተከላካይ ተጫዋቾች ሳያደንቁ ማለፍ በፍጹም በፍጹም የሚቻል አይደለም። ምክንያቱም ማንቸስተር ዩናይትድ ሶሊድ ነበር። ኳስ እግሩ ላይ ያምርበት ነበር። የማንቸስተር ዩናይትድ ተጫዋቾች እግር ስር ኳሷ ስትገባ አትበላሽም እሱ ድሮ ቀረ። ማንቸስተር ዩናይትድ በፍጹም መረጋጋት በተሻለ ቡድንነት በዛሬው ጨዋታ የሚገባውን ሙሉ ሶስት ነጥብ አሸነፈ። አሁን ማንቸስተር ዩናይትድ ሊቨርፑልን አንፊልድ ላይ ማሸነፍ ችሏል። አሞሪም በተከታታይ የፕሪምየር ሊግ ጨዋታዎችን ማሸነፍ ችሏል። ማንቸስተር ዩናይትድ ከሜዳ ውጪ ከመጋቢት በኋላ ድልን አድርጓል። ኳስ ማንቸስተር ዩናይትድ ሲጎብዝ ይበልጥ ታምራለች። አብራችሁን ስለነበራችሁ እጅግ እጅግ በጣም አድርገን እናመሰግናለን። ቀደም ሲል እንዳልነው ሌሎች ከዚሁ ጨዋታ ጋር የተያያዙ አዳዲስ ጉዳዮችን ይዘን ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ለናንተ ይሁን። ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። ለድጋፋችሁ ምስጋናችን ትልቅ ነው። ኢትዮጵያ ለዘለዓለም ትኖር።